አሰላሙ አሌይኩም ወረህማቱላህ ወበረካቱሁ። ድና የተከበራችሁ የወሎ ጊራናቲዮ የቻናል ቤተሰቦች እንዴት ናችው? እኔ ደህናነኝ አልሐምዱሊላህ። ዛሬ ደግሞ ሽላቸው የቀረብኩት ቪዲዮ አንድ መቶ አስራ ሁለት ሺ ብር የፈጀው እቃ ነው ማለት ነው። ስለዚህ ምንድ ምንድ ነው እንሻላ በዝርዝር የምና ሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራናቲዮ በአዲስ ሲሆናችሁ ሰብስክራይብ ላይ ከደዝሸር በማድረግ ወሎ ጊራናቲዮብን አበረታቱ ላለውኝ ላይክ ማድረጋችሁን እንዳትረሱ። ያው ሰሞኑ ቪዲዮ ሰርቼ አላውቅም። ያው ባለመመቻቸት ጉዳይ ነው። ስለዚህ ምንድን ምንድን ነው የአንድ መቶ አስራ ሁለት ሺህ ብር የፈጀው እቃ የሚለውን እንሻላህ ከወንድማችን ከሁሴን ሰዒድ የምንሰማ ይሆናል። አልጋ እንደዚሁም ቁም ሳጥንና የክችን ካብኔት እቃ ነው። ምንድ ምንድን ነው እስኪ እንዴት ነው እርዝመቱ ቁመቱ የሚለውን ከሱ የምንሰማው ይሆናል ማለት ነው። ቀጥታ ወደ ቪዲዮው እናልፋለን። እሺ ሸው ሴን እንግዲህ አንድ መቶ አስራ ሁለት ሺህ ብር ፈጀ የተባለው ፍራሹ ሳይገባ ፍራሹ ሳይገባ ፍራሹ ሲካ ፍራሹን እንጀምር ማለት ነው አዎ ሃያ ሺህ ብር ፍራሹ ተገዛ ስለዚህ ፍራሹ ጋራ መቶ ሰላሳ ሁለት ሺህ አይ ስለዚህ አሁን ፍራሹ ኦሪጂናሉ ፍራሽ ነው ኦሪጂናል ፍራሽ ነው ስለዚህ በ ሃያ ሺህ ብር ነው በዚህ አጋጣሚ ፍራሽ መግዛት ለምትፈልጉ በ ሃያ ሺህ ብር ይህን የመሰለ ፍራሽ ትገዛላችሁ። በጣም አሪፍ ነው። ባለፈው ለዘመድ ገዝቻለሁኝ። እስኪ አሁን ወዲህ አልጋው እንለፍ። አልጋው ስንት በስንት ነው? ሜትር ከሃምሳ ነው። ሜትር ከሃምሳ ቤት ተለመደው ማለት ነው። ምንድ ምንድና አዲስ የተጨመረ ምን አለው? አዲስ እንግዲህ የተጨመረ ነገር የለም። ተጨመረ ነገር የለም። ያው ሜትር ከሃምሳ ነው። በፈለጉት ዲዛይን ተሰርቷል። እዚህ ጋር ሁለት ተሳቢ ያለው ሁለት ኮሚዲን ጋ ማለት ነው። ስለዚህ አልጋው ብቻውን ስንት ሆነ? አልጋው ብቻውን 34 34 ሺ ነው የተሰራው ማለት ነው። ስለዚህ አሁን ያለው ዋጋ ሜትር ከ50 የሆነ አልጋ በ34 ሺ ብር እንደዚህ ሰርተ የምታስረክብ ይሆናል ማለት ነው። ስለዚህ እንደምታዩት ነው። አልጋው ያው ፍራሹ ጋራ ወደ ሆኖ ማሰራት የምትችሉ ይሆናል ማለት ነው። ቀጣዩ ወደ ኪችን ካብኔቱ ማሻ አላህ። ኪችን ካብኔቱ እንግዲህ እንደምትመለከቱ መስታወት አለው። አዎ፣ መስታወቱ ስለሚሰበር ቁመቱ ስንት ነው? ቁመቱ ያው ቺቺን ሲባል ነው። ቁመቱ አንድ ነው። ቁመቱ አንድ አይነት ነው ነው ነው። ከዚህ እስከዚህ ሁሉም አንድ ነው። እቺ ጎኗ ከዚህ እስከዚህ። ይሄ ከዚህ በላይ መጨመር አይቻልም? ይቻላል፣ መጨመር ይቻላል። የቤቱ ስፋት ካለ፣ የቤቱ ስፋት ካለ ይቻላል። አሁን ግን የቤቱ ጥበት ጊዜ በተለይ ሃ

እዚህ ላይ አቋራጭ ከፈለጉ ታይም ለማድረግ ሲፈልጉ እንዲህ መሰርተነዋል። ካልፈለጉ ከፈለጉ አንድ መጠቀም ይችላሉ። ሁለት አድርገው መጠቀም ከፈለጉ ይችላሉ ማለት ነው። ጣውላ አስገብተው፣ አዎ ትልቅ ባሊ ማስቀመጫ ስለሆነ ዝም ብሎ ሙሉ ነው የሚሰራው፣ እንደ ፍላጎታቸው ማለት ነው። እዚህ ጋር ላይ ደግሞ ስንት ተከፋች ነው የሚባለው? ሶስት፣ አምስት በዳር እና በዳር ያለው አምስት ተከፋች ያው፣ መስተዋቱ ከቤት ከሪ በኋላ አዛ ከሪ በኋላ አሪፍ ነው። ቆሻሻ ምናምን መታመል የሚችል ነው። ቀለሙ አሪፍ ነው። ስለዚህ አሁን እንደዚህ ሆኖ ስንት ነው የተሰራ

ስለዚህ ይሄኛው ደግሞ ልክ በዛኛው ተመሳሳይ አራት አለ። ስለዚህ አሁን ይሄንን በስንት ብር ተሰራ? ስለዚህ ይሄንን እና የክችን ካብኔቱ ተመሳሳይ ነው። ይህን ሶስት አይነት እቃ ማሰራት ይችላሉ ማለት ነው። ፈራሹ የሚጨመረ ነው ካሉ ሀያ ሺህ ብር መርሳ ይገዛል ይመጣል። ስለዚህ በመቶ ሰላሳ ሁለት ሺህ ብር አሟልተው ማስገባት ይችላሉ ማለት ነው። እንግዲህ ቪዲዮውን እንዲያያችሁት ነው። ሰውየውም አዲስ አይደለም፣ እንደምትመለከቱት ያው የተለመደ የሆነው ሴን ሳይድ ጊራና ከአሁን በፊትም ብዙ ስራዎችን ሰርተዋል። አልጋ ቁም ሳጥን የክችን ካቢኔት እንደዚሁም ላሜራ፣ ሁለቱንም አይነት ነው። ፈርኒቸሩንም እንደዚሁም ብየዳውንም ነው የሚሰራው። ስልክ ቁጥሩን ኢንሻአላህ ኮሜንት ላይ አስቀምጥላችኋለሁ። የምትፈልጉት የትም አካባቢ ሰርቶ የሚያደርስላችሁ ይሆናል ማለት ነው። ስለዚህ ቪዲዮውን ከማብቃታችን በፊት ወሎ ጊራና ናችሁ አዲስ ይሆናችሁ፣ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ እላለሁኝ። ላይክ ማድረጋችሁን እንዳትረሱ። ላይክ ስታደርጉ ነው ለሌሎችም ተደራሽ የሚሆነው። አሰላሙ አለይኩም ወረህመቱላህ ወበረካቱሁ።